ክሊኒካል ሪዲንግ ወይም ያትኩሮት ንባብ የሚያነቡ ሰዎች መለያ ምልክት አላቸው፣ የሚታወቁበት ምልክት አላቸው። እንዲህ አይነት አንባቢዎች አንዱ መለያ ምልክታቸው ለነገሮች ትኩረት በመስጠት በማስተዋል በማጤናቸው ይታወቃሉ። በተለየ የህይወት ዘርፋቸው ውስጥ ነገሮችን ሲያጤኑ፣ ለነገሮች ትኩረት ሲሰጡ ይሄ ማንነታቸው ይጨምራል። ስለዚህ ይሄ የሚያገኙት ትርፍ ነው። የግድ ማንበቡ ላይ ብቻ ሳይሆን ካነበቡ በኋላ የውስጥ አይምሯቸው ነገሮችን የማመዛዘን ችሎታቸው ከፍ ስለሚል የማስተዋል ችሎታቸው ከፍ ስለሚል ለነገሮች ትኩረት ሲሰጡ በጣም ውጤታማ ናቸው። ኢፌክቲቭ እና ኤፊሽንስ ናቸው። ይጠይቃሉ፣ ይመራመራሉ፣ መፍትሄ ይሰጣል። ስለዚህ ሰዎች ከእነሱ ጋር ሲቀራረቡ ከእነሱ ጋር አብረው ሲሰሩ ይደሰታሉ። ስለዚህ የንባብ ውጤት ነው የአትኩሮት ንባብ ውጤቶች ማለት ነው። አድማጮች ናቸው፣ አንባቢዎችና አስተዋዮች ብቻ አይደሉ። ስለዚህ ሰዎች ጋር መማር እንደሚቻልም ያምናሉ። ስለዚህ ሰዎችን በጣም ያዳምጣሉ፣ ሰዎችን አስተውለው ይሰማሉ። ስለዚህ ሰዎች እነሱን ለመቅረብ አይከብዳቸው። ሌላው ውሳኔ ሲሰጡ በመረጃ ላይ ተንተረሰው ነው። ስለዚህ ውሳኔ በጣም ውጤታማ ውሳኔ ይሰጣል። ስለዚህ በእነሱ መሪነት ስር ያለ ሰራተኛ፣ በእነሱ የሚማር ተማሪ፣ እንደዚሁም በእነሱ የሚተዳደር ቤተሰብ በጣም ደስተኛ። ምክንያቱም የሚወስኑት ውሳኔ በአብዛኛው ጠቀሜታ ያለውና ብዙ ችግሮችን ፈቺ ስለሆነ ይደሰቱባቸዋል፣ ይኮሩባቸዋል። ለመጪው ትውልድም ይሰራሉ፣ ለአሁኑ ብቻ አይደለም። ስለዚህ ለመጪው ትውልድም አስበው የሚሰሩ ናቸው። ክሪቲካል የሚያነቡ ሰዎች የውስጥ የአይምሮ ጡንቻቸው የዳበረ ስለሆነ ትውልድ ተሻጋሪ ለሆነ ነገርም ያስባሉ፣ ለለውጥ ይተጋሉ፣ ለለውጥም ቅርብ ናቸው። ስለዚህ ለውጥን የሚፈሩ አይደለም። ቼንጅ ሪዚስት የሚባሉ አይነት ሰዎች አለ። በተለይ እድሜያቸው ሃምሳ እና ስልሳ ዓመት አካባቢ የሆኑ ሰዎች ቼንጅ ሪዚስት ናቸው ይባላል። ምክንያቱም በለመዱት ኮምፎርት ዞን ውስጥ ቀሪ ዘመናቸው እንዲያልፍላቸው የሚፈልጉት። ግን እነኛ አንባቢ የሆኑ ሰዎች በዚህ እድሜ ላይ ሆነውም እንኳን በጣም በጠንካራ ሁኔታ አዲሱን የለውጥ ተቀብለው በአዲስ መንገድ የሚሄድ አቅማቸው በጣም ከፍ ያለ፣ ስለዚህ ለውጥን የሚያራሙ፣ ለውጥን የሚፈልጉ ናቸው እንጂ ለውጥን የሚሸሹ ወይም በአንድ በለመዱት ኮንፎርት ዞን ውስጥ እስከ መጨረሻው መኖር አለብን የሚሉ ወይም ከዛ ኮንፎርት ዞን ውጭ ያለን ነገር የሚፈሩ አይደሉም። ከሚመጣው ነገር ጋር ራሳቸውን አስተካክለው ለመሄድ የሚጠጉ ናቸው፣ ክሪቲካሊ አንባቢ የሆኑ ሰዎች። ሌላው የመልካም አስተሳሰብ አቀንቃኞችም ናቸው። ፖዘቲቭ አቲቲዩድ የሚባሉ አይነት ናቸው። ኔጌቲቭ አቲቲዩድ አሉታዊ አስተሳሰብ የሚጠናወታቸው ሳይሆን አውንታዊ አስተሳሰብ የሚጠናወታቸው ናቸው። የነገሮችን አውንታዊ ነገር ለማየት የሚጠጉ ናቸው። ስለዚህ ስለ ነገ ሲያስቡ አውንታዊ ናቸው። ስለ ነገ ሲያስቡ ፖዘቲቭ ቲንከር ናቸው። ስለዚህ በችግሮችም ለሚያጋጥም ሁኔታም ለሚመጣውም ነገር ሲያስቡ ብዙ ጊዜ የሚያስቡት አዎንታዊ ፓርት ነው። ስለዚህ በዚህም ከማንበብ የሚገኝ ውጤት ነው ማለት ነው። ሌላው ጊዜን በአግባቡ ይጠቀማል። የሚያልፍባቸው ነገር የጊዜን አስፈላጊነት በጣም ይረዳል። በዚች ምድር ላይ ሲኖሩ በጣም በተወሰነ የጊዜ ገደብ ውስጥ እንደሚኖሩ ሁሉም ነገር የጊዜ ገደብ እንዳለው ያውቃሉ። ስለዚህ ጊዜያቸውን በአግባቡ ሳያባክኑ ይጠቀማሉ። ምክንያቱም በማንበብ ብዙ ነገሮች አይተዋል፣ የብዙ ሰዎችን ተሞክሮ አይተዋል፣ ዓለም ከየት ወዴት እየሄደች እንዳለች አስተውለዋል። ስለዚህ የጊዜን አስፈላጊነት በጣም ይረዳሉ፣ በቀላሉ ከሰዎች ጋር ይግባባሉ፣ ችግር ፈችም ናቸው። ክሪቲካል የሚያነቡ ሰዎች በጣም ደስ የሚለው ማንነታቸው አንደኛ ከሰዎች ጋር በጣም ይግባባሉ፣ ሁለተኛ ችግር ሲመጣም በቀላሉ ችግሮችን የመፍታት የችግሮችን ቶሎ ጎናቸውን የማወቅ ችሎታቸው በጣም ከፍ ያለ። ስለዚህ ከዚህ አንጻርም የሚፈለጉና የሚወደዱ ናቸው ማለት ነው። ሌላው ዓላማቸውን ከግብ ያደርሳሉ። ለዓላማቸው በጣም ጽኑ ናቸው። አንድን ነገር ጀምረው ሳይጨርሱ አያቆሙም። የጀመሩትን ነገር ይጨርሳሉ። ስለዚህ በሚሽን፣ ቪዥን፣ ኦብጀክቲቭን ጠንቅቀው የሚያውቁ ናቸው። ነገርን ጀምሮ መተውን አይወዱም። ስለዚህ አንድን ነገር በደንብ ከግብ ያደርሱታል። በጣም ውጤታማ በሆነ መንገድ ለመስራትም ይተጋሉ። ሌላው ከሁሉ በላይ የሚያገኙት ጥቅም በራስ መተማመን አላቸው። ውጤታማ ናቸው። ክሪቲካል የሚያነቡ ሰዎች፣ በአትኩሮት የሚያነቡ ሰዎች ትርፋቸው በራስ መተማመናቸው በጣም ከፍ ያለ ሰልፍ ኮንፊደንሳቸው በጣም ጥሩ ነው። እንግዲህ ሰልፍ ኮንፊደንስ እና ሰልፍ ኦቨር ኮንፊደንስ ይለያል። ሰልፍ ኦቨር ኮንፊደንስ ትዕቢት ነው። ሰልፍ ኮንፊደንስ ግን በራስ መተማመን በሕዝብ በፊት ሲቀርቡ፣ ስብሰባ ሲመሩ፣ ሰዎችን ሲያወያዩ፣ በየትኛውም ኃላፊ እና በየትኛውም ቦታ ላይ ሲገኙ ተረጋግተው ሀሳባቸውን ማስተላለፍ ተረጋግተው ውጤታማ በሆነ መንገድ ስሜታቸው መግለጽ ይችላሉ። ይህ እንግዲህ የንባብ ውጤት ነው። እንግዲህ አትክሮት ንባብ ይህን ያህል ጥቅም የሚሰጥ ከሆነ ግን ተግዳሮቶች የሉትም ወይ ካል ግን ተግዳሮቶች አሉት። በጣም ፈታኝ የሆኑ ተግዳሮቶች አሉት። እንግዲህ መጽሐፍን በጥልቀት በአትኩረት ለማንበብ ከሚያስፈልጉ ክህሎቶች አንዱ ማስተዋል ነው ብለናል። በማስተዋል መጽሐፍትን ስናነብ ጊዜም በአግባቡ መጠቀም ከማስቻሉም በላይ የተለቀ እውቀት እንዲኖረን ያደርገናል። ስለዚህ በምናነብበት ጊዜ በማስተዋል እንዳናነብ የሚያደርጉ ሶስት ተግዳሮቶችን ቀጥሎ እናነሳለን። አንደኛው አካባቢያዊ ነው፣ ኤንቫይሮመንታል የሆነ ተግዳሮት ነው። ሁለተኛው አካላዊ ነው፣ ፊዚካል የሆነ ተግዳሮት ነው። ሁለተኛው አስተሳሰብ ነው አቲቲዩድ የምንለው ማለት ነው። እስቲ እነኚህ አንድ በአንድ እናያቸው። አካባቢዊ ተግዳሮት ስንል ምን ማለታቸው? አካባቢ ተግዳሮቶች ስንል የሚረብሹ ድምፆች፣ የማይመች አካባቢ፣ ያልተሟሉ የማጥኛ እቃዎች፣ በማጥኛ ቦታዎች ያለው የብርሃን እጥረት፣ የምቾት እጦት እነኛ አካባቢዊ ምክንያቶች ናቸው። በጣም ከባድ ድምጽ እየሰማ አንድ ሰው ማንበብ ይረብሸዋል። በጣም የሚረብሽ ሁኔታ እያለ የማይመች ወንበር ላይ የማይመች ጠረጴዛ ላይ የሚሸት ቦታ ላይ ጣራው ዝቅ ብሎ የሚያስጨንቅ ቦታ ላይ በጣም የተፋፈነ ቦታ ላይ ብዙ ነገሮች የሚረብሹ ቦታ ላይ የሚያነብሰው ከሆነ በአትኩሮት ለማንበብ ይከብደዋል። ስለዚህ ምቾት እጦት የሚለው እንግዲህ ንሉ ይጨምራል። በጣም ብዙ የሚያስቸግሩ ሁኔታዎች እያሉ አንድ ሰው ለማንበብ ይከብደዋል። ስለዚህ አካባቢ ምክንያቶች አንድን ሰው በደንብ እንዳያነብ ምክንያት ይሆናል። ሌላ ሁለተኛው አካላዊ ምክንያቶች ናቸው። አካላዊ ምክንያቶች የምንለው ውስጣዊ ጭንቀት፣ የቀን ህልም፣ መሰልቸት፣ ረሃብ እያለበት አንድ ሰው ክሪቲካሊ ማንበብ ሊከብደው ይችላል። ስለዚህ እነኝን ነገሮች ቀድሞ ለማስወገድ ካልጣረ እነኝን ይዞ ወደ ንባብ ቢመጣ አይምሮን ሰብስቦ ክሪቲካሊ ለማንበብ ሊከብደው ይችላል። ስለዚህ እነኝን ነገሮች በጣም ማሰባለት። አንዳንዱ እንደውም እያነበበ እያለ ገጹን ያገላብጠዋል ብዙ ፔጆች አልፎ ሊሆን ይችላል፣ ግን በቀን ህልም ውስጥ ነው ያለው። እዚህ ሆኖ ሌላ ነገር ነው የሚያስበው። ስለዚህ እነኝን ነገሮች ለመሰብሰብ ካልጣረ አሁንም ያነባል፣ ግን ውጤታማ የመሆን እድሉን ይነካብታል። እንግዲህ ሌላው ሶስተኛው ውስጣዊ ስሜት ነው ውስጣዊ ስሜት አቲቲዩድ። እዚህ ላይ በጣም የሚጠቀሰው ነገር አንዱ የራሳችን እምነት ለማንበብ ያለን እምነት፣ ያነበቡ የደረሱ ማንበብ ምን ጥቅም አለው? ዝም ብሎ በቃ ብሎ ካሰበ አንድ ሰው አበቃ። መጀመሪያ ማንበብ አስፈላጊ ነገር መሆኑን ማመን አለን። በማንበብ ትልቅ ነገር ማግኘት እንደሚቻል መረዳት አለ። እንግዲህ ፈጣሪም ሲፈጥረን አንዱ መረጃ የሚያስተላልፍልን ከንባብ ነው። መጽሐፍ ቅዱስንም ወይም ቁራንን የሰጠን እኮ አምላክ በማንበብ መረጃ ለእኛ ለማድረስ ነው። ስለዚህ ማንበብ መቼም ጥርጣሬ ውስጥ የሚገባ አይደለም። ግን አንዳንዶች ለማንበብ አሉታዊ አስተሳሰብ አላቸው። እነ ከሌ ስላነበቡ ችግር አጋጠማቸው፣ ስለዚህ የተደረሰ የሚል አስተሳሰብ። ይሄ ካለ አንድ ሰው ውስጣዊ ስሜት አቲቱድ ችግር ስላለበት አንባቢ ለመሆን ይከብደዋል። ድካ የራስ እምነትና ስሜት፣ የፍላጎት ማጣት፣ የእንቅልፍ ማጣት እነኚህ ነገሮች ካሉ አንድ ሰው ክሪቲካሊ ለማንበብ ይከብደዋል። ስለዚህ በአጭሩ የአትኩሮት ንባብ ብዙ ጥቅሞች አሉት እንደሆነ ከተወያየን፣ የአትኩሮት ንባብ ደግሞ ተግዳሮቶች አካባቢያዊ፣ እንደዚሁም አካላዊ፣ እንደዚሁም አመለካከቶች ወይም ውስጣዊ ጭንቀቶች ለነኚህ የሚረብሹ ከሆነ፣ እነኚህን ነገሮች አስተካክለን ወደ ጠቀሜታው ስንሄድ በጣም ተጠቃሚዎች ነው።